ምግቡ ራሱ ሽታው ነው በቃ የሚመጣብኝ። ጸሎት ራሱ የሚገርምሽ ነገር ጉባኤ ህጅ ሳደርግ ሽታው በቃ ይነት መምህር ተስፋዬ በእዛ አቅጣጫ ላመሰግን እሞክራለሁ። ምክንያቱም እሱ ነው መንፈሳዊ ያደረገኝ። መንፈስ ይመስላል በጣም ከብሎ እየተከተለኝ ነው። እኔ ደግሞ እየሮጥኩ ነበር

ግን አሁን ተሻሻለ ኑሮ እየኖሮች ነው። ለእናቱ ነገራት እንላለን። ግማሹ ደግሞ የሚጮኋለ እንደዚህ ሆዱ አብጦ ገብቶ በሶስተኛው ቀን እንዳጋጣሚ ልክ እኔ እንትን ስ ስጠመቅ ያ ሰውዬ ሲመጣ ሆዱ ጎላ፣ ለእናንተ ዝጋ መሰከር እየሰጣችሁ በሰውዬው ውስጥ እየተነሳ እኔ ማለቅስ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ያስጥልን። በመላው ዓለም የምትገኙ ክብሯን የስቡሀ ሚዲያ ቤተሰቦቻችን ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር እንደተለመደው ዛሬም ስለ አባታችን ስለ ቅዱስ ጊዮርጊስ ተአምር ልንሰማ በስቱዲዮ ተገኝተናልና አንድ እንግዳ ይዘንላችሁ ቀርበናል። ከእንግዳችን ጋር ጥሩ ቆይታ እንደሚኖረን ተስፋ በማድረግ ወደ ወንድማችን ውሰዳችሁ ወንድማችን እንኳን በሰላም መጣ። እንኳን በሰላም ቆያችሁ። እንዴት ነው? ሁሉ ሰላም። እግዚአብሔር ይመስገን ሁሉ ሰላም። መልካም። እንግዲህ በርሜል ቅዱስ ጊዮርጊስ ሄደህ ተጠምቀህ ብዙ ነገር ተደርጎ ልመታሃል እና ስለዚህ እግዚአብሔር የተመሰገነ ይሁን። ወደ በርሜል ቅዱስ ጊዮርጊስ የሄድክበት ምክንያት ምንድን ነው? እንዴት ሳወቅከው ቦታውን? ቦታ ያወቅኩት በሱን ያወቅኩት ምክንያቱም ተአራት ዓመት በፊት የሆነ ጓደኛ እየሰራው ያለ ሄዶ ነበረ ሄደው እና ምስክር ምናምን ው አልነበረም። የዛን ሰዓት አንዳን የውሱ አላመስጠት ብቻ እንጂ እ በግል ነው የሄዱት። በግል ሄደው በጣም አስጨናቂ እንደሆነ ነገረኝ። ግን የዛን ጊዜ አልከታተሉ ነበር። ዝም ብዬ አለማ ውስጥ ነው የነበርኩም እና የሆነ ብዙ ትኩስ አልሰጠሁትም። እንዲያይ የፈልግ ነበር፣ ግን ያላይም ነበር። ግን ቢስ ጓደኛ ነበር እና አላየውም። ግን ከስንት ቀን በኋላ ግን ሰማዋለው፣ አንዳንድ አልፍ አልፍ ሰማዋለው። ከዛ የሆነ ሰዓት ላይ ቆይቼ እሱም የሄደ ተሰራ ወጣ እኔም ዝም ብዬ ቆየሁ። ሰማያዊ ጊዮርጊስ ላይ እንዳለው ሆኖ እሱ ጋር ደጁን ሁሌ ያረግጣለሁ እና የሆነ ጓደኛ ያመጣ የሆነ ስራ ቦታ አላፊ ነበርኩና አስገቦት። ያን ልጅ ግን እሱ ደግሞ መንፈሳዊ ነበረ እግዚአብሔር የው በጣም ቅርብ ነበረ እና ይህን ሚዲያችን ይከታተል ነበረ። በጣም ሰማያዊቱን ምስክሩን በጣም ይሰማ ነበረ። ሁሌ እሱን ነበር የሚሰማው። ኋላ ለምን አታዳምጥም ማለት እዛ በጣም ስለማዛቸው አልደፍሮ አልጠየቅም ነበር መጀመሪያ። ከዛ ጠየቀኝ። እንዲረ ችግር የለውም ለአንተ ተስማማ የሚስማመኛል ብዬ መስማት ጀመር። ምስክር ምናምን መስማት ሲጀምር በጣም ተደነኩኝ። በጣም ብሄርኩ እያልኩ በጣም መመኘት ጀመርኩ። በቃ የሆነ ሰዓት ላይ ሰማይቱን ደጅ እየረገጥኩ በቃ ሰማይቱ አንተ ለደጅ አብቀኝ፣ ደግሞ እዛ ሂጅ ደግሞ ለምስክርነት አብቀኝ እያልኩ በጣም ናገር ነበረ። ተንበርኬ ለምን ጀመር። በቃ ማታ ጉባኤ ጨርሼ እንዲሁም ብዙ ሰዓት ቆኝ ነበር። ከዛ እያለ እያለ አንድ ቀን ወደ እናንተ መደወል ጀመርኩ። ስልካቸው እንደምን ብዬ ምስክር እና በእንትን መሰጣለ ስትሉ ሰማውና፣ በአንድ ቀን ቢጋ ብዙ ብዬ ደወልኩላቸው። ስደውል ስንት ብር አለ ምናምን ሲለኝ ሀይለማርያም፣ አይ ብዙ ብዙ ብር የለኝም ምናምን አልኩት። ደውልልኝ አለፍ አለፍ ደውል ለኝ ብለኝ እኔም ብዙ ቀን ቆየ ተወር ወር ምናምን ሁለት ወር ሞላው። እኔም የዛን ጊዜ መካተል የምታውኩት ወደ ስራ ገባውና ዝምዬ፣ ኋላ አንድ ቀን ሰማያቱን ቅዱስ ጊዮርጊስ ሰሩና ጠየኩት እየጠየኩትም በቃ ሰማያዊቱ ቅዱስ ሳ ላይ በቃ ልሞት ነው ማለት ነው ብዬ ለመኩ ዝም ብዬ በጣም ምክንያቱም እየቀረብኩት ምናምን በጣም እሱ ላይ ሰማያዊቷን ስለምወዳ ሰማያዊቷን ስለምከብራት እሷ ማለትነውና የቅዱስ ጆርጊስ አንድ ቦታ ላይ ያለው ደብሩ እና በአመቱ አመት እሷ ጋር ስለሚሄድም በወርም እሷ ጋር ያለው በወርም የአመትም ሲከበር እሷ ጋር ሚሄድም ከዛ ስጠይቀው እዛ ጋር ጠየቀው ነገር ማታ ሰማያዊቱ ቅዱስ ጊዮርጊስ ነበረ ከንትኑ ሰምቼው ጉባኤ ሰምተን እዛ ጋር ጠይቅ ምናምን ጥዋት እናንተ ደውላችሁ ስድሳት ላይ ስድሳት ላይ ደውሎ በቃ አይ ተገኝቶለህ ና ብርን ክፈል ስንት አለ ሲለኝ፣ አይ አስር ሺህ ብር አለኝ ምናምን ተዛ አልችልም ማለት እንደዛ ከፍቶ እንደዛ ስለው በቃ ያ ችግር የለውም በቃ አለኝ ጉዞ ዝናክል ይከናወል ተናወር ሲለኝ በዛ የተነሳ እናንተ ነው እንደዚህ መቃረብ ጀምሩ ከዛ ጉዞን በዛ አቅጣጫ አከናውን ይቻላል። ከዛ እጅም እዛ ጸበሉም ገባ ፀበሉም ደግሞ ድንቅ ነገር ነው መጀመሪያ ው ባለሰወርም ግን ልቤ በጣም ተጨንቃ ላይ ነፍሴ በጣም ተጨንቀ ነበረ። ነፍሴ ውጭ ና ጊዜ ጊዜ ነበር በጣም ተጨንቄ ነበረ። ጉዞ እንዴት ነበር? ግን ይቅርታ ቋረጥኩና በእኛ ማህበር ስትሄድ ጉዞ እንዴት ነበር? አገልግሎቱ እንዴት አየኸው? አገልግሎቱ በጣም ደስ ይል ነበረ። በጣም ደስ በሚል ነገር አባት ነበሩ እና የወስማቸውን ባላቅም መምህር አብርሃ መምህር አብርሃም በጣም ደስ የሚለው ቃላት እየገለጡ እየሄዱ በጣም ደስ እንዲያውም የማላውቀው ቃላት ምናም የተናገሩ በጣም ደስ እያ ነበር ነፍሴ እንዲሁም እየተረከች ነበር። በ ስስጋ ብኑም ደስ ባይለው ግን ነፍሴ በጣም ደስ እያት ነበር። ሄደው ሙቀቱ እንዲሁም በጣም ሙቀት አለ ይ ነበረ ግን ሙቀቱም እንዳለ ሆኖ ሙቀቱ አልተሰማኝም ነበር፣ ምክንያቱም ተስተማሩት ትምህርት በጣም የሆነ ሙቀቱን አላስተዋልኩትም ቃሉን እየሰማው ማለት ነው እና በዛ የተነሳ የሆነ መንገዱን እያከናወን ነበር መልካም እንግዲህ ቦታ ላይ የደረሳችሁ ከዚያ አውቄ ደር ንስሐ ነበር። እነሱም ተከፍለ ነበር ወይስ እዚህ ጨርሼ እዚህ ጨርሼ ነበረ እኮ እዚህ መጀመሪያ ነበረ። ንሳም ተደጋጋሚ ገባ ነበረ። አንድ ሳደብ ሄጄ ነሳ ገባለሁ። እንደውም አንዳንድ አባ ምን እያልክ አንተ እኮ ንጹህ ነው እያለኝ ላይ ነበረ። ልክ ዛሬ አንድ ሰው አስቀየም ንሳ ገባለሁ። ግን አባ ደግሞ ነሰ ጋ ደግሞ እንዳትቀበል ቆይ ምናምን እየለኝ ነበረ። ግን የሆነ ሰዓት ላይ ተጨቃከኝ፣ የሆነ ሰዓት ላይ ወሰድኩ። ተደጋግሜ ከአንድም ሶስትም ያው እየተደጋገሙ ከዛ ልሰር ነው ጉዞ ልሰር ነው ሲባል ዝም ብዬ አለምንም ምክንያት ዝም ብዬ ግን የሆነ አኮርፍ ነበር። ና በቃ እንሳ ስላቸው ምን ሰራ ደማ ሆን ነው ምስለኝ አይ በቃ ሰው ተሳሪ ቢያሉ አስቀይም ያለው ምናምን ብያቸው በቃ እሺ የዝናክል ቀን ግበለ እንዲሁም አሳልፎ የሰጠኛለ ብዬ በጣም ድንግጭ ነበር። ና ልክ አስራ አራት ቀን ምናምን ሲለኝ በሀያ አንድ ደግሞ በሀያ ለጉዞ ነበር ሰማያቶ ሲወደኝ ወደዚህ ጨረሼ ደግሞ እዛው ጨርሼ እዛው እንትን ስጋ ደግሞ ለመቀበል ነበር ያሰበውት እና በስ 14 ቀን ሰጠኝ። ያን ጨርሼ ስጋ ደግሞ በመቀበል ሰዓት ሳምንት ደረሰ። ከዛ በሳምንቱ ጉዞን አከናወንኩ። እዛም ቄድ አልተጠመኩም። እንዴት ነበር ታድያ ፀበሉ? መጀመሪያ ቀን የመጀመሪያ ቀን ያስጨነቅ ነበረ። እኔ ዝም በድፍረት ነበር የገባሁት ደፍራችሁ ጉብ ስለተባለ፣ በአንድ በኩላ በጣም ፍራቻ መልኩ በጣም እንቀጠቀጥ ነበረ። ምን ገና ነገር እንጃ ኔ ራሱ አላስታውም። በጣም ደፍሬ ነበረ ገቦት እዛ የሆነ እንትን ላይ ውስጥ እንትን የምንሰበስበው እንትን ላይ አዳራሹ ላይ ነበሩ። እና ስነሳ ልክ ብርግ ብዬ ስንባ ልክ መንገድ መቀጠል ስጀምር በጣም በአንድ በኩል እንዘረዘር አለው። በአንድ በኩል ደግሞ የሆነ ድፍረት ስሜት እንደ ለመንቀጠቀጠ ሆ እየተሰማኝ ነበረ። ግን በጣም ዘርዘር ዘርዘር፣ አረጋጋኝ እያልኩ ነበረ። የሚገርምሽ ነገር በቃ ስገባ ጀምሮ በቃ ይንዘረዘር በቃ በስመ አብ ስለራሱ በግድ ነበር ያልኩት እዛ ዞር ብሎ እንትን አለለ ስላ ምናምን አለ እዛ ጋ በቃ ግን ልክ ስሰግድ ሰግጀ ሰላም ዮ በቃ እግዚአብሔር ኮይ ሰማቱ ቅዱስ ሩ ሳንቲ የፈለግ ከሆነ እንደፈቀድ ሆን ሳየ ብዬ ልክ በርከክስል በቃ ፍራቸው ነገር የለም ጠፋ ብለ ተመስገን ብዬ ልብስ ስገባ ግን ታስራ እንደምትጠመቅ ታውቅ ነበር። እዚህ አዲስ አበባ ያለ ዝ በጣም ምስክር ሰማ ነበር። በጣም የሚገምሽ ነገር እያለቀስኩበትም አለ እናንተ ዝጋ ምስክር እየሰጣችሁ በሰውየ ውስጥ እየተነሳ እኔን የማለቅስ ነበር። ምክንያቱም ያረገላትን እና ደግሞ ተስንት ቦታ ላይ አንስቷት ምናምን ብዙ ምስክር ስትሰጡ ዝጋ እናንተ ስት እንትን ስትሉ የማለቀስበት ጊዜ ነበር። እንደሚገርምሽ ነገር እዚያ ምክንያቱም የዘና ከሰማቱ እንትን ይላል ምናምን እያው በጣም እደነቅ ነበረ። እና እዛም ብዙ አዲስ አልሆነብኝም። ብቻ አዲስ የሆነብኝ ያስፈራ ፀበሉ ያስፈራ ብሎኛል። ግን እዛ ነፍሴ እንደዛ እንደምትጨነቅ አላወቅኩም። በጣም ተጨንቄ ነበረ። በጣም የመሞት ራሱ መሰለኝ፣ የምሬ ነው የመሞት አመስሎኝ በጣም ፈጣሪ፣ በቃ የማልጠራው ታቦት የለም እዛ። ግን በቃ በቃ ብዙ ሰዓት የቆየው ነው ግን አልተሰወርኩም። ገና በጣም ጭንቀት ነበረ። በጣም ሁለተኛው ቀን ዝም ብዬ ነገር ሁለተኛ ቀን ዝም ብዬ ነገር፣ ሶስተኛ ቀን ነው የተሰወርኩት። ሁለተኛ ቀን ማለት ደግሞ ውጭ በጣም በጣም ርቄ ነው የገባሁት። እንዴ አሁንማ እዛ በርሜል ስር ነበር የጀመረ ይቀን ነበር የደረሰኝ። ከዛ ሁለተኛ ቀን አቃን ከበረ ግን ጭንቀት ነበር። ካላ ሶስተኛ ቀን አይ በቃ መስወር አለብኝ ምናምን ብዬ የቤተሰቦችን ይዤ ገባሁ። ቤተሰቦች እንዳለ ምናምን ወንድሞችን እና ሁሉንም ጽፌ ገባሁና በጣም አስደናቂ ነገር ነው ያየሁት። ምክንያቱም እዛ ጋር ግማሾች ይጮሀሉ ብዙ ናቸው። በቃ ቤተሰቦቼ ትንሽ ነው ጽፌ ገባሁት፣ ግን ብዙ ናቸው። በጣም በጣም ሊባላም እንደዚህ የሚመጣ በጣም ይጮህ ሰው አለ። በጣም ፈራሁ። ግማሹ ደግሞ ድ ነገራት ድ ነገራት የሚል ስማል ሄድ፣ አንተ ነገራት የሚል ቃል ሰማሁ። በቃ አንድ ላይ እየሮጠ ነበረ ከዛ ደግሞ እኔ ደግሞ ዝም ብዬ ቁጭ ብዬ እመለከት ነበረ። ዝም ሁሎችንም እንደዛ ያለው እቆጣጠራለሁ ግን እነሱ የሆነ የሚሮጥም አለ ክር ነገራት ምናምን ለእናቱ ነገራት የሚላለ፣ ግማሹ ደግሞ የሚጮኋለ ምንድን ነው ምናምን እያልኩ ዝም ብዬ እመለከተው። አንተ ምናምን ነቃ ሲሉኝ ራሱ እነሱ ገራገበኝ። ከዛ እነሱ ጓደኞቼ ነበሩ፣ ውጭ ላይ ውጭ ላይ ነበሩና ሀይለማርያም ምናምን ጓደኛ ነበር፣ ሁለት ነበሩ እና ስማቸው መጽሐፍ ስማቸው ነገር ወ ጠራቸው ነበረ። ንገላግሉኝ ምናምን ነበረ እያዩዋቸው ነው ግን ተሰወሩ። ያለው እነሱ እንዲሁ በአካል ሁለት እንትን ነኝ ግማሹ ጎን ተሰወሯል፣ ግማሹ እንትኔ ደግሞ አልተሰወረም እና እየጠሯቸው እነሱ ዝም ብሎ ያኛል ሆ ነው እኔ አልተሰወርኩም ልቀቁኝ፣ ልቀቁ ያው ነበር እና ግን ተሰውሬ ብዙ አመመኝ ወጥቼ እራሱ እናንተ እንትናቸው እነሱን አገልጋዮችን የቅርብ ምን እንደሆነ ብቻ አላውቅም። እናንተ ሌባ ናችሁ ምናምን እያወራችሁ ነበረ። ተሰውረ ነው ሁለት ልብ ነው የሚገርምሽ፣ ተጋይቶብኛል እና እነሱን ሌባ ናቸው፣ በቃ እነዚያ አገልጋዮች ሌባ ናቸው፣ አጥማቂዎች ሌባ ናቸው እያልኩ ብዙ ተናገሩ። ኋላ ሶስት የሚገርምሽን ሶስት ዛፍ ነበር እና መጀመሪያ ጫማ ያወለቅኩ በት ላይ እዛ ጋ ታኘው ሰው ቀስቅሶኝ ምናምን ተነሰው ደግሞ እንደገና ደግሞ ታኘው አንደኛው ዛፈጅ ደግሞ ሁላ ሶስተኛው ተኝቼ እነሱ መጡ ጓደኞች። እናም ሶስተኛው ቀን ላይ እንደምን አየሁት። ከዛ በኋላ የነበሩ ቀናቶች ከዛ በኋላ በጣም ስለፈረው ጫፍ ጫፍ ላይ ነበር የተጠመኩት በፍራቻም የተነሳ ነው መሰለኝ። ጫፍ ላይ በቀመጣ ልትሰወርም ብላ ስበ ነው እንደዛ አሰኘው እንትን በጣም ያመመኝ የዛን ሰዓት ምግብ ተምግብም ራሱ ሳልበላ ነው ወርኩት። ማታ ነው የቀመስኩት። ያም ምግብ ማታ ስቀምስ ራሱ ምግቡ ራሱ ሽቶ ነው በቃ የሚመጣብኝ። ጸሎት ራሱ የሚገርምሽ ነገር ጉባኤ ሂጅ ስላደረግ ሽታው በቃ አይነት ጸሎት አድርግ፣ ሽታው እየመጣም ጉድ ሲያደርገኝ ልገፍ ገፍ ገፍ ገፍ እያደረገኝ ማታ በቃ ማታ የለቀቀኝ፣ በቃ በነጋተው ለቀቀኝ። ደግም የሴድ በነጋተው እንትኑን ማክሰኞን ሰኞን የጀመር ነው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስን ስጠመቅ ምንም አላለኝ፣ ዝም አወጣው። ከዛ ያናየው አልተጠተዛበ አልተሰወርኩም። በተደጋጋሚ ተጠምቂ ያለ እና እንዴት ነው የተረዳኸው? ጸበሉን ማለት ብዙ ጸበሎች አሉ። እንግዲህ አዲስ አበባም ገዳም ስትሄድና እንደዚህ ዓይነት ጸበል ገጥሞኛል፣ እንደዛ ዓይነት ጸበል ገጥሞኝ አላውቅም። እንዴት ትገልጸዋለህ? ይሄ ጸበል በጣም አስደናቂ ጸበል ነው። ምክንያቱም እኔ በእኔ አንደበት የምገለጥም አይደለም ግን፣ በቃ ይኸው ታወቅኩት አንፃር እገልጠዋለሁ። ምክንያቱም እኔ ብዙ ጸበል እጠመቃለሁ በየው እንዲሁም ጾም በገባ ጾም በገባ ጀምሮ ጾም እስከሚፈታ ድረስ ጾም እንትን ጸበል ካልተጠመቅኩ ደስ አይለኝም። በጸበል ነው በቃ ሁሉ ነገር የምጨርሰው እና ሁሉ ነገር ሳይ ቅዝቃዜ ሊኖረው ይችላል። እና እንጂ እንደዚህ አድርጎኝ አያውቅም። እንደዚህ ሽተው እንደዚህ የሚያውጅ ሽተው እንደዚህ በቃ ገና ሳይመጣ ሽተው ምናክል በቃ አፍንጫሽን ምናምን ዘርዘር አድርጎ እንደት አድርጎ እንደሚሰወር መጀመሪያ ሁለተኛ አንድ ቀን የሰላዮት ነው የመጀመሪያ ቀን የሰውርን የሰላዮት ነው ግን ደግሞ ባይሰውርም ራሱ ጸበሉ ስተሚያቅ ድረስ ሽቶ አያውቁም። በቃ የሆነ በቃ ራሱን ገፍገፍገፍገፍ እርቡቅ ስል የሆነ የመቀየር ባህሪ ያለው ባይሰውረኝም፣ ግን እርቡቅ ስል እንትን ይለኛል ያንገፈግፈኛል። እና የዝናክል ጸበሉ በጣም አስደናቂ ነው። ሰላዩት ደግሞ በጣም እግዚአብሔር ይህን ሰማዕቱ ይህን ስለሰራለኝ አመሰግነዋለሁ። ምክንያቱም እንዳይ የፈቀደልኝ ምክንያቱም እሱ እንዳየ ነው እኔም ጸሎቴም ስለቴም ስለቴም የተሳልኩት እሱ እንዳይ ነበረ። ግን እንዳይ ደግሞ ስለፈቀደልኝ አመሰግናለሁ። እዛ ሂደህ ከመጣ በኋላ በህይወት ውስጥ ያገኘኋቸው በረከቶች አሉ። ተቀየሩብህ ነገሮች ከራስህ ጀምሮ ተዛመጥቼ ያዩት ነገር አለ። ምክንያቱም ወንድሞቼ ላይ ጥፌ ገብቼ ነበረ እና ጥፌ ገብቼ ያዩት ነገር ነገርኋቸው። እንደዛ አይቼ ነበረ። ከዛ ተዛመጥቼ የሚገኑት ነገር ወንድሞቼ ግማሽ ጸበል እንዲሁም እንዲሁም ተዛመጥቼ ወንድሜ ጸሎት ያደርጋል። ጸሎት አድርጎ አያውቅም ነበር። እዛ ሄር መስገር ጀመረ። ሀማማት እንደም የሚገርምች ነገር ተኔ መጀመሪያ ሌሊት ተነስቶ እሱ ነው ጭራሽ ሰግዶ የሚመጣው ለሊት ሰግዶ ይመጣ ነበር። አንድ ቀን እንደ ቤተክርስቲያን ገብቶ አያውቅም። እንደው ግን የዛን ሰዓት በዛን ሰማይቱ እየሰፈገበውና ስለሰማኝም ጽፌም ዛጥዬ ነበረና እሱም ሰምቶኝ ነበረ ያን ወንድሞችን እንደዚህ አረጋግቶልኛል አረጋግቶልኛል። እህቴንም አረጋግቶኛል። ተዳሯ የሆነ ትንሽ አላማውጋት ችግር ነበረባት የሆነ ፀበቢዋ በጣም ይቀይራት ነበር እና አንዳንድ ነገር አሉ እና ይቀይራት ነበር። ግን ሰማያቱን ለማንኩት ግን አሁን በተሻሻለ ኖሮ እየኖረች ነው። ተመስገን ነው። በረከት ቤተሰቦች አሁን ሰላም ናቸው። እግዚአብሔር ይመስገን። ማዘርም እንደውም አንዳንዴ ራሷን ያማት ነበር የሚገኖች ነገር። አሁን እንደአሁን ሳወራት ተመስገን እንደ ብቻ ምናምን እያለች ግን አልነገርኋትም። እንደዚህ እንዳረኩት ምናምን አልነገርኋትም። ብቻ ተመስገን አሁን ደህና ነኝ ምናምን እያለች ምስጋናን እያቀረበች ነው የነበረ እም ስለነገርኩት እንዳደረገልኝ ስላወቅሁ በቃ ደስ ብሎኛል። ምርት ደለጎ ቅዱስ ኪዳነምህረት ሄደህ ትጠምቀሀል ተጠም ያለው እኛ ስንመለስ አንተ እዛው ቀርተህ ነበር አይደለም። የሄድነው በአንድ ነው የሄድነው ዛ ደለጎ የሄድነው በአንድ ነው ኪዳነምህረት አንድ ላይ ኪዳነት እና ሄደን ተጠምቅ ያለው ግን ይኸው ያዩት ነገር የለም አልተሰወሩ ነው ነው። የፀበል አስደናቂ ነው። ምክንያቱም የዋጉንብስሽ ነው ምትሆነው በሽታ ነው። ሽታው ሸቶኛል። በጣም እንትን ብሎኛል። የሆነ ውስጤን በጣም ሰውሮታል። የውስጤን በቃል የለ ሽታው በጣም አውጆታል ግን አልሰውረኝም። ሆነትና አይኔ ምና ማየት ይጀምር ነበር፣ አይን እንዲሁም እየጨፈኩ ምናም ግን አልሰውረኝም። ልመጣ ስንል መጨረሻ ላይ ተሰውር ያለው እየተሰወርኩት ው እየተዋጎ ነበረ። ምክንያቱም እየተዋጎ ማለት እኔ እየሮጥኩ ነበረ፣ የሚከተለኝ መንፈስ ነበረ። ምክንያቱም መንፈስ እንዲያስወግድልኝ እየለመኩ ነበረ ሰማይቱን ጸሎትም ሳደረግ የሚያስቸግር መንፈስ ነበረ። የአንዳንድ መንፈስ እያስቸገረኝ ነበረ እና ሰማቱን በቃ ተዝ መንፈስ እንዲገላገልኝ ነው። እንዲሁም የሄድኩትም አንደኛ ለስጋዊ ሳይሆን ለነፍስ በቃ የሆነ እያስቸገረኝ ጸሎት ሳደረግ የሚያስቸግር መንፈስ ነበረ። ሰው ጸሎት ስለኝ እራሱ ሰው ጸሎት ሳደረገው በእነሱ የተነሳ ብዙ የምፈትነው ነበረ። ግን እሱን መጨረሻ ላይ በቃ አንተ አሳይም ምናምን ብዬ ነበረና፣ መጨረሻ ላይ ግን ስጠመቅ ሰውሮ ነበረ ሰውሮኝ በቃ የሆነ በጣም የሚከተለኝ መንፈስ ይመስላል። በጣም ከብሎ እየተከተለኝ ነው። እኔ ደግሞ እየሮጥኩ ነበር፣ እየራኩት እየሮጥ ነበር፣ ይከተለኝ ነበረ እና በዛ አቅጣጫ እያለው ተሰውረ ተዛ ላይ ተነቀው ተዛ ወጣኝ። ምን አይነት ነበር እይታ? ማለት ከኋላ የሚከተልህ ነገር ነበር አደል? ስትሮጥ ብርሃን ያለበት ቦታ ላይ ነበር። እንደዚህ ስትሮጥ ነበር። ብርሃን ነው። ሄደው ወደ ብርሃን ነው የሚሄደው እሱ የሚከተለኝ ግን በቃ ዞር ብዬ አላየውም። ግን በጣም እንት ነው። ይህ ሆነ አቅጣጫው ግን ዞር ብዬ አላየውም። ግን የሚከተለኝ ኃይል እንዳለና ውስጤ ላይ ረደው ነበረ ውስጤ ላይ በአይኔ የተቀርጾ እንደዚህ እየተከተለኝ ሆነ እንደ ጥላ አይነት ሆነ ሰው ሆነ ሰው እንደ ጥላ አይነት በቃ ግን ይህ ሰው ነው እንደ ጥላ አይነት ሆኖ እየተከተለኝ ነበር፣ እና በዛ አቅጣጫ እያለው በቃ የተገለጽ አሁን ስጸሎት ስታደርግ ያ ነገር የሚረብሽ ነገር አለ አሁን የሚረብሸኝ የጥበታነ ሴት አሁንማ የለም ተመስገን ነው። አሁን ጸሎት አደርጋለሁ ሰግድ ምናምን የሚንተም ላይ ነገር ቀደም ሰግጄ ምናምን ያደክመ ነበረ። ስግደ ስጀምር ያደክመ ነበረ። ጸሎ ስጀምር ደግሞ የሚጨፉን ያይል ነበረ። በ ይሆና ሌለ የማርክም እንቅልፍ ይመጣልሳብ የሚበትን ነበረ ትምህርት ስማር የሚገነት ነገር ጉባኤ ህጀ አንዳንዴ እንቅልፍ እንቅልፍ የሚያመጣብኝ ነበረ። እና ለምነው ነበረ ሰማቱ ወይ ምናምን ና አባት ደግሞ ስላሴን እየለመቱ ነበረ ጌታ ኢየሱስ ክርስቶስን እየለመስኩ ነበር። ምክንያቱም ተዛ አስወግድልኝ ምናምን ብየው አስወግዱልኛል። ተዚ በቃ መስማት ተፈለግ ቃለ ወንጌል እንደሰማ ተፈለግ ይህን አስወግድልኝ ብየውም እንትን በእሱ አስወግዱልኛል። መጀመሪያ ግን ደግሞ እየተፈታተን ነበረ እና ይበልጥ ደግሞ እሱ ወይም በቃ እዛ ሄጄ ጸበሉን ነክቼ ደግሞ ልድን እችላለሁ ብዬ ግን አሁን ተመስገን ነው እድኛለሁ

ጸሎት ክርስቲያን እኔ ክርስቲያን ማህተም ያንጠለጠል ነበረ እ ክርስቲያን ተፋኩ ብቻ ክርስቲያን ስሙ ይዤ ነበረ። ግን ግን ወደ ገብቼበት አላቅም ነበረ ጸሎት እንደት እንደነበረ ስግደት እንደት እንደነበረ አላቁም ነበረ። ከዛ መምህር ተስፋዬ እንደ መምህር ተስፋዬ ማዳመጥ ስችል ልጇ መጥቶ ጓደኛ እንደ ሲያሰማኝ መምህር ተስፋዬ እንደበዛው አቅጣጫ ላመሰግን እሞክራለሁ። ምክንያቱም እሱ ነው መንፈሳዊ ያደረገኝ። ምክንያቱም ገጠመቹ እና መንፈስ ውጊ እንዴት እንደሆነ ስግደት እንዴት እንደሆነ ሁሉ ነገር ሲያሳየኝ በሱ ትምህርት ተለውጫለሁ። አሁን እንዲሁም ተጀመር አንድ ሶስት ዓመት ምናምን ሁለት ዓመት በጣም መንፈሳዊ በቃ ሌለ መንፈሳዊ ያደረብኝ በጣም ፍቅሩ የእግዚአብሔር ፍቅር ያደረብኝ ተሁለት ዓመት ወረዝ ነው። ከዛ ጀምሮ ግን ብዙም አልነበረም። ከዛ ወረዝ ብዙ ነገር አድርጊያለሁ። እግዚአብሔር ይመስገን። እግዚአብሔር አግኝቻለሁ። ቅያቱም ቀደም ፍቅሩ አልነበረኝም እግዚአብሔር ብቻ ሲጠራ ፊት እኔ የምጠራለው በቃ ሶስት ሰላም እኔ የምሳለም ነበር። ግን አሁን እንደዛለም እንደ ድሮ አለም። እግዚአብሔር ለውጦኛል፣ ፍቅሩን አሳድሮብኛል። እግዚአብሔር ይመስገን። ይኸው ለዛ አውቅቶኛል፣ ለደጁም ለሁሉ እንድመሰክርም አውቅቶኛል። ተመስገን ነው። መልካም በጣም እዛ ቦታ ያልሄዱ ሰዎች እንዲሄዱ መልዕክት ማስተላለፍ ትችላለ። እዛ ቦታ እንዲሄዱ በጣም እንዲሄዱ በጣም እንፈልጋለ። ምክንያቱም በጣም አስደናቂ ነው፣ ቦታ አስደናቂ ነው። ተቦታ አስደናቂ አንጻር ደግሞ ጸበሉ በጣም በጣም ግሩም ነው። በጣም እኛ የምንመኘውን ሳይሆን በጣም እሱ የሚያደርግልን በጣም ብዙ ነገሮች አሉ። ምክንያቱም እኛ ያላሰብናቸው ግን እሱ ያሰበልን ምክንያቱም ይህን ብናደርግልን ብለን ግን አንዳንድ ሰዎች በስጋው ስሜት ሊሆን ይችላሉ። ይህም ቢያደርግልን፣ ይህም ቢያሳካልን ግን መንፈሳዊ ነገር እሱ እግዚአብሔር መንፈሳዊ ነገር ሊያደርግ ይችላል። ምክንያቱም ነፍሳችን በጣም ምናክል እንደተጠማች እግዚአብሔር አውቁ። አንዳንዶችን ዝም ብሎ ይሰድና አስተካክሎ ይመልሳቸዋል። ብዙ ነገሮች አይቻለ የሚገ ግን መጀመሪያ ይገባለት ይሄ ሆዱ በጣም እንደዛ አብጦ ገብቶ የሚገመሸ ማርያም በተከታታይ ሶስት ድማ አይቼዋለሁ። ያሰውየ እንደዚህ ሆዱ አብጦ ገብቶ በሶስተኛው ቀን እንዳጋጣሚ እንደዘን ልክ እኔ ስል ስጠመቅ ያሰውየ ሲመጣ ሆዱ ጎሏል። በጣም ተቀችቦ ነበር የገባው መጀመሪያ ቀን መጀመሪያ ያየውት ቀን ማለት ነው። ከዛ በርዛ ላየትን ብቻ መጀመሪያ ቀን ያየት ኔ ግን በሶስተኛ ቀን በኋላ ሳየው በጣም ሆዱ ጎሎዝ ምናምን እና እግዚአብሔር በዛም ምስክሩ በጣም አንቺ ጋር እንኳን ባይደረግ ሰው ላይ የምታየው አስደናቂ ነገር ነው የምታየው፣ በጣም አስደናቂ እግዚአብሔር። ምናክል እኛን ምናክል እንደሚመረን ብንጠፋ እንኳን እሱ እግዚአብሔር ነው ፈልጎ በሰው ላይ አድሮ እንደት እግዚአብሔር ታጎ እኛ ጋ በጣም ትልቅ ነገር ይሰራል። እና እዛ እንዲሄዱ በጣም እመኛለሁ። ሙሉ በቃ በያላየው ሰው እዛ ሄዱ ቢያይ ደስ ይለኛል። ቢጠመቅ እንደው ባይሰወሩ እንኳን እና ደግሞ ቦታውን እንኳን ለማየት ይናፍቅ በቃ እግዚአብሔር እሱ ያሳከዋል። ቦታውን ብቻ በመናፈቅ ብቻ እሱ ያሳከዋል። እና ሂዶ ቢጠመቅ ደስ ይለኛል። ውድ የስቡሀ ሚዲያ ቤተሰቦቻችን ከወንድማችን ጋር የነበረን ቆይታ ይህን ይመስል ነበር። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።